ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? በዛሬው ፕሮግራማችን ጥበብና ተከታታይነት ያለው ድርጊት እንዴት ወደ ስኬት እንደሚያመራን የሚያስተምረንን አጠር ያለ ታሪክ ይዘንላችሁ ቀርበናል። ተከታተሉ። በአንድ ወቅት በአንድ ታላቅ ንጉስ ቤተ መንግስት ውስጥ የሚያገለግል አንድ ጠቢብ አገልጋይ ነበር። አገልጋዩ በጣም ብልህ በመሆኑ ንጉሱ እሱን ሳያማክር ምንም አይነት ውሳኔ አይወስንም ነበር። የአገልጋዩ ጥበበኛና አስተዋይ መሆን በቤተ መንግስቱ ውስጥ ከፍተኛ ክብሮት ያተረፈለት ቢሆንም በዚህ ምክንያት በግቢ ውስጥ ያሉት ሌሎች አገልጋዮች ይቀኑበት ነበር አንድ ቀን ንጉሱ ከአገልጋዩ ጋር ሲወያይ ቆይቶ በመሃል አገልጋዩን አንተ በጣም ብልህና አስተዋይ ነህ ልጅህ ግን አንዳንዴ እንደ ሞኝ ነው የሚያደርገው ነገሮችን የማመዛዘን ችሎታ የሚጎድለው ይመስላል አለው አገልጋዩ በንጉሱ ንግግር ትንሽ ቅር ተሰኝቶ ጌታዬ ልጅህ ሞኝ ነው እያሉኝ ነው? በማለት መለሰ። ቀጥሎም ንጉሱ ይህን እንዲል ያደረገው ምክንያት እንዲነግረው ጠየቀ። ንጉሱም ሁልጊዜ ጠዋት ጠዋት ወደ ገበያ ሲሄድ ልጅህን ጨምሮ ብዙ ሰዎችን አገኛለሁ። ታዲያ ባገኘሁት ጊዜ ሁሉ ከወርቅ ሳንቲምና ከብር ሳንቲም የቱ እንደሚበልጥ ስጠይቀው ሁልጊዜ የብር ሳንቲም ይበልጣል በማለት ይመልስልኛል አለው። ይህን ሲሰሙ በክፍሉ ውስጥ የነበሩት ሌሎች አገልጋዮች ሁሉ ሳቁ። በዚህ ጊዜ ጠቢቡ አገልጋይ በመሸማቀቅ ምንም ሳይናገር ወደ ቤቱ ሄደ። ቤቱ እንደደረሰም ልጁን ጠርቶ ጠየቀው። ልጄ፣ እስቲ ንገረኝ ከወርቅ ሳንቲም እና ከብር ሳንቲም የበለጠ ዋጋ ያለው የቱ ነው? ልጁም ያለ ምንም አመንታት አባዬ፣ የወርቁ ሳንቲም የበለጠ ዋጋ አለው በማለት መለሰ። አገልጋዩ ግራ በመጋባት ታዲያ ንጉሱ በየቀኑ ሲጠይቅህ የብሩ ሳንቲም ይበልጣል እያልክ የምትመልስለት ለምንድን ነው በዚህ ምክንያት እኮ የቤተ መንግስቱ አገልጋዮች ሁሉ ይሳለቁብኛል፣ አለው። ልጁ ፈገግ ብሎ በእርጋታ የአባቱን ጥያቄ መመለስ ጀመረ። አባዬ፣ በየቀኑ ጠዋት ጠዋት ንጉሡ አንድ የወርቅና አንድ የብር ሳንቲሞችን አውጥቶ የበለጠ ዋጋ ያለውን እንዲወስድ ይነግረኛል። እኔም ሁሉ ጊዜ የብር ሳንቲሙን ወስዳለሁ አለ። አባቱ ግራ በመጋባት የወርቁ ሳንቲም የበለጠ ዋጋ እንዳለው እያወቅ የብሩን ሳንቲም የምትወስደው ለምንድን ነው ሲል ጠየቀ። ልጁም አባቱን ወደ ክፍሉ ይዞት በመሄድ በብር ሳንቲሞች የተሞላ ሳጥን ከፍቶ አሳየውና እነዚህ እስከ ዛሬ ንጉሱ በየቀኑ የሰጠኝ ሳንቲሞች ናቸው አለው። አባቱ በሚያየው ነገር በጣም ተደንቆ ነበር። ልጁም ቀጠለና የወርቁን ሳንቲም ብወስድ ጨዋታው እዛ ላይ ያበቃል፣ ንጉሱም ይህን ጥያቄ መጠየቁን ያቆማል፣ እኔም የብር ሳንቲሙን መቀበል አቆማለሁ ማለት ነው። ንጉሱ እኔ በምሰጠው መልስ መሳቅ ቢያስደስተውም እኔ ግን የብር ሳንቲሙን ስለማገኝ እጠቀማለሁ። አንድ የወርቅ ሳንቲም እስከ ዛሬ ከሰበሰብኳቸው የብር ሳንቲሞች ጋር ሊወዳደር አይችልም በማለት ነገሩን ለአባቱ አስረዳው። አባቱ ይህን ሲሰማ ልጁ በጭራሽ ሞኝ እንዳልሆነና ከጠበቀው በላይም በጣም ብልህ እንደሆነ አስተዋለ። ወደ ልጁ ዞሮም በፈገግታ ተመለከተውና አንድ ተራቀልን ቀልን ወደ ትልቅ የቢዝነስ እድል መቀየር መቻልህ በጣም ትልቅ ነገር ነው። ያንተን ጥበብ ሰዎች በቀላሉ ሊረዱት አይችሉም አለው ከዛች ቀን ጀምሮ የልጁ አባት ጥበብ በግልጽ በሚታይ መንገድ ብቻ ሳይሆን ከሰዎች እይታ ውጪ በሆነ መልኩም ሊገለጽ እንደሚችል በመረዳቱ በቤተ መንግስቱ ያሉት ሰዎች ልጁ ሞኝ እንደሆነ ሲያወሩና ሲስቁ ቢመለከትም እውነታውን ስለሚያውቅ ፈገግ ብሎ ያልፋቸው ነበር። ታሪኩን በጥልቀት ስንመለከት ብዙውን ጊዜ በትኩረትና በትዕግስት ግባቸው ላይ ለመድረስ ጥረት የሚያደርጉ ሰዎች ስኬት ላይ መድረስ እንደሚችሉ ሲያሳየን፣ በተቃራኒው ደግሞ የሌሎችን ትኩረት ለመሳብና ያላቸውን ለማሳየት የሚሞክሩት ግባቸውን ለማሳካት እንደሚቸገሩ ያሳየናል። እውነተኛ ጥበብ አንድ ሰው በሚያደርገው እያንዳንዱ ድርጊት ላይ በግልጽ የሚታይ ሳይሆን መጨረሻ ላይ በሚኖረው ውጤት ጎልቶ የሚታይ ነው። ስለዚህ እያንዳንዱ እቅዳችሁን ለሰው ከመንገር ይልቅ ምንም ሳትሉ አድርጋችሁት በውጤቱ አስደምሟቸው። እናንተ የምትሄዱበት መንገድና የምታደርጉት ነገር ትክክል እንደሆነ እስካምናችሁበት ድረስ ሌሎች ሞኝም ሆነ ሌላ ነገር ቢሏችሁም የእናንተን አቅምና የድርጊታችሁን ምክንያት ካለመረዳት የተነሳ ስለሆነ ሳትደናገጡ አላማችሁን አሳኩ። ታሪኩም የሚያስተምረን ስኬት ራስን ለሌሎች በማሳየትና የእነሱን ይሁንታ ለማግኘት በመሞከር ሳይሆን ድርጊታችንን በትኩረትና ተከታታይነት ባለው መልኩ በማከናወን እንደሆነ ያስተምረናል። በህይወታችሁ ውስጥ ትልቁ ስኬት ሌሎችን ማስደሰት ሳይሆን ከእናንተ ይልቅ ውጤቱ ስለ ልፋታችሁና ስኬታችሁ እንዲመሰክር ማድረግ መቻል ነው። የእናንተ ጥበብ የሚታየውም ለሰዎች ባሳያችሁት ልክ ሳይሆን አምናችሁ በሄዳችሁበት መንገድና መጨረሻ ላይ ራሳችሁን የምታገኙበት ቦታ ይሆናል። ውድ ተመልካቾቻችን ለዛሬ ያዝነውን በዚህ ያበቃን። በሌላ ቪዲዮ እስክንገናኝ ሰላም ቆዩን።